በዚህ አጋጣሚ እስካሁን ከሰሟቸው የእምነት ሰዎች መካከል ቁም ነገር፣ ለኦርቶዶክስ እምነት ተከታዮች አብዛኞቻችሁ ተደንቃችኋል። አብዛኞቻቸው የኦርቶዶክስ እምነት ተከታዮች የሚያስተምሩት መንገድ፣ ትህትናቸው፣ ከምንም ነገር በላይ ትህትናቸው። ቁም ነገር፣ አጨብጨቡላቸው፣ አጨብጨቡላቸው። ትህትና፣ ትህትና ቬሪ ኢምፖርታንት። በተደጋጋሚ እንደነገርኳቸው ትሁት ካልሆንክ ምንድነው የምታስተምረኝ እኔ? ትውት ካልሆንክ ምንድነው የምታስተምረኝ? በዓለም ያለን ሰው እንዴት ነው ለዚህ ለዚህ ማ እኔ በዓለም ስንት ከጎረምሳ ጓደኞች አሉ ስንት በዓለም ያሉ ጓደኞች አሉ፣ ከነሱ ጋር አልቀመጥም? እን አንተ ያለበት ቦታ እኔ ካለውበት ቦታ በምንድን ነው የሚሻለው? ግራህን በመታ ቀኝን የምሰጠኝ አይነት ነገር ነህ። መጽሐፍ ቅዱስ እንደሚናገረው ብሰድብህና በአጥላላ እግዚአብሔር ይቅር ይበል፣ አላ ይቅር ይበል ምትልነህ ወይስ የባሰው ነው? አንዳንዶቻችሁ ቁም ነገር ምንድን ነው? መንፈሳዊ ሲባል እኮ መንፈሳዊነት ሲባል ወይም ደግሞ ምድርን ክዳችሁ ሕይወታችሁን ወይም ራሳችሁን ለቀጣዩ ዓለም እያዘጋጃችሁ ከሆነ በጣም ትሁት መሆን አለባችሁ። በዚህ ዙሪያ ላይ በጣም መመስገን ያለባቸው ልደት፣ የኦርቶዶክስ ልጅ ነው። ልደት የሚባል ልጅ በጣም ምስኪን ልጅ ነው። መዝሙረ ያሬድ በጣም የሚገርም ልጅ ነው። በጣም ትሁት ነው። በጣም ትሁት ነው። እብነ እብነ ነው። ማን ነው? አስታውሱኝ ስሙን እብነ የሚባል በጣም የሚገርም መተትና ነው ያለው። ብሉይ ነው። ማን ነው? ብሉይ የሚባል ብሉይ የሚገርም ፈለገ የሚገርም ነው። ብሉ የሚገርሙ ናቸው። ሌላው ከፕሮቴስታንት እምነት ተከታዮች ኤፍሬም ባለ ጊዜው በጣም ምስኪን ናቸው። ኤፍሬም ባለ ጊዜው በጣም ምስጋና ይገባቸዋል። ዮሃድ ነው። ዮሃድ ዮሃድ ነው። ስለዚህ ከዚህ በኋላ በማደርገው ውይይት በገዛ ቤቴ ከፈለኩኝ ከፈለግኩኝ በገዛ ቤቴ አምስት የኦርቶዶክስ ልጆችን ጋብዤ ስበኩኝ ላድምጣችሁ ማለት መብቴ ነው። መብቴ ነው። መብቴ አይደለም። መብቴ ነው። መብቴ አይደለም። በምታመልከው ይሁንብህ። አትምጣኔ ጋር እዚህ ዙሪያ ላይ በጣም መመስገን ያለባቸው ልደት የኦርቶዶክስ ልጅ ነው። ልደት የሚባል ልጅ በጣም መስኪን ልጅ ነው። መዝሙራ ያሬድ በጣም የሚገርም ልጅ ነው። በጣም ትሁት ነው። በጣም ትሁት ነው። እብነ ነው ማነው? ነው አስታውሱኝ፣ ስሙን እብነ የሚባል በጣም የሚገርም ትሕትና ነው ያለው። ብሉይ ነው ማነው? ብሉይ የሚባል ብሉይ የሚገርም ፈለገ የሚገርም ነው። ብሉይ የሚገርሙ ናቸው። ሌላው ይገባቸዋል። ዮሀድ ነው ዮሀድ ዮሀድ ነው። ስለዚህ ከዚህ በኋላ በማደርገው ውይይት በገዛ ቤቴ ከፈለግኩኝ ከፈለግኩኝ በገዛ ቤቴ አምስት የኦርቶዶክስ ልጆችን ጋብዤ ስበኩኝ ላድምጣችሁ ማለት መብቴ ነው። መብቴ ነው። መብቴ አይደለም መብቴ